ቡናማ ቀለም ነው ደርሷል። እጅግ በጣም ተሻሽሎ የመጣ አዋርድ ነው። በነገራችሁ ላይ ይሄ አዋርድ ወልቂጤ ሩላር ኤሪያ ገባ ብሎ እየተሠራ ላለው ታላቁ መስጊድ ገቢ ማሰባሰቢያ የእግር ኳስ ውድድር አለ። ለዛ ነው የተዘጋጀው። ዋጄ ስላሰራኝ በጣም አመሰግናለሁ። ለመስጊድ ስራ ይያዝልኝ። እኔም ስፖንሰር አድርጌያለሁ። አዋርዱን ገድዬ ነው የሰራሁት፣ በሻይ ብር ነው የሰራሁት። ሙስሊም ወንድሞቻችን ቤተክርስቲያናችን እንደሚሰሩት እኛም የሙስሊም ወንድሞቻችንን መስጊድ እንሰራለን አብረን። ይኸው አሸወይና ነው ይሄ ዋንጫ ነው ዋናው ዋንጫ ነው ይሄ ማን ኦፍ ዘማች ለሚሆነው የውድድሩ ለኮኮብ ተጫዋች ነው። ይሄ ደግሞ ለኮኮብ ጎላድ የሚሰጥ ስጦታ ነው። መልካም ጊዜ። ጥሩ ነው። እንዲህ አይነቶቹ ነገሮች ይበረታቱ። አስሩ ነኛ ምስጠን ቀር ብለን እንሰራለን።